አባዬ ትናንት አንዱ ትራፊክ በኮሪደር ልማት ላይ ለምን መኪና ትነዳለ ብሎ ተናገረኝ። ኔ ማናባቱ ነው የዶክተር አብይን ልጅ የሚናገሩት? ከዚህ በኋላ አንድ ሰው ከተናገረኝ ወረቀት አሳያቸው። እኔ ልጅ መሆኑን ማረጋገጫ ነው እንካ። እሺ አባዬ፣ ከዚህ በኋላ እንደውም አስፈላጊ ከሆነ በዘንባባው ላይ ነው የምነዳው። አቶ ምን አይነት ነቀት ነው? ዘንባባ ጋ ከምታመልጠው ውረድ። የዘንባባውን የገረመ አንተ እንዳልጭፈልቅ ዝም በል። ጭራሽ ትራፊክ ላይ እጅህን አነሳ። ይሄ በጣም ትልቅ ንቀት ነው። ዳይ ወደ ህግ ቦታ። ልክ እኔ ችግር ምን? ከሰላሳ ደቂቃ በኋላ። እሺ፣ ከሳሽ ችግር ምንድን ነው? ክቡር ዳኛ፣ ይሄ ሰውዬ በመኪና ዘንባባ ገይቶ ሊያመልጥ ሲል ነው። ይሄ ልቀጣው፣ በጣም ትልቅ ወንጀል እኮ ነው። ተከሳሽ፣ እውነት ነው? በጥፊ ይመታዋል። እውነት ነው የማን ልጅ እንደሆንኩ አላወቁም መሰለኝ። ይሄን ወረቀት አንብቡት። እና እኔ ምን አገባኝ የማንስ ልጅ ብትሆን፣ ህግ ቦታ እኮ ነው ያለው። አምጣው እስኪ። እንዴ የዶክተር አብይ ልጅ ምን ልታደርግ መጣ እዚህ? እኔም ብሎ ክቡር ዳኛ፣ ሁለተኛ አይለመደኝም። የዛሬ ማርኝ፣ የዛሬን ብቻ የዛሬን። አንተ ለዛሬ አልፌያለሁ። ትራፊኩን ግን አልምረውም። አመሰግናለሁኝ። እሱንማ የእጁን እሰጠዋለሁኝ። አንተ ትራፊኩ፣ የሶስን በማጥፋት አስር ዓመት ተፈርዶብሃል። ፋይሉ ተዘግቶ ወደ ፋይል ቤት ይመለስ። አስገብቶ ወደ ጨለማ ክፍል

ይዙጣ ምን አደረክ? ዝምቢያንቺ እማዬ ልክ ናት። ያጠፋውትን ነገር ነገረኝ። እናልውጣ ያሉ የሆነ እቃዎች ጠቅላላ በቶሎ ለውጣልኝ። ቆይ ምንድን ነው ምን አደርገው ነው ምን ሆነ ነው? ከፋዘር ጋር ሰጣለሁ። አንድ ሳምንት ምናምን እናንተ ጋር ልቀምጥ እስከሚረጋጋ ድረስ። በረዳ ደስ ይለኝ ነበር፣ ግን እኛ ቤትም ጠቃችኋለን። እንደዚህ አይነት ነገር እሺ የሚሉ አይመስለኝም። ችግር የለውም። ወይ ካያ ፋሚሊ፣ ሰላም አጎቴ፣ እንዴት ነህ? ደህና ነኝ። ለሳምንት አንተ ጋር ልቆይ ነበር። ይመችሃል። ሳምንት እንኳን ቤት የለው። እንዴት ይሻላል? እሺ፣ ችግር የለውም። በልሽ። ኤን ሳምንት ስልጀር የአባቱ ቤት አደረገው። ምንድነው ደግሞ? ወይ የካያ አክስቴ፣ እንዴት ነው ያለኝ? ደህና ነኝ አክስቴ። አንቺ ጋር ሳምንት ልቆይ ነበር ይመቸው ይህን ሳምንት እንኳን አይመቸኝም። ሬሶ አይን አውጣነት የኔ ልጅ፣ ልጄ በጣም ይቅርታ አደርግልኝ። ሁሉንም ነገር ቤት አስረዳለሁ። አሁን ና ቶሎ ግባ። ከቤት ወር ብለህ ጣልከኝ አይደል? አሁን ደግሞ ለምንድን ነው መጣው? ይቅርታ እንደዚህ ማድረግ አልነበረብኝም። ና ቤት ሄደን ያለውን ነገር በቡሮ አስረዳሃለሁ። አንድ ነገር ለማስተማር ነበር ይህንን ያደረኩት። ነገር ግን በጭራሽ ከቤት እንድትወጣ አልፈለግኩም። ልጅ እርግጠኛ ነኝ ዛሬ ላሉ ጓደኞች፣ ዘመድ አዝማድ በሙሉ ደውለሃል። ነገር ግን ዛሬን ስታስፈልጋቸው ማንም ሊረዳህ አልመጣም አይደል። በህይወት ውስጥ ሁልጊዜ ይህንን አስታውስ። ማንም ሰው ከጎን ሊሆን የሚችል ሰው የለም ከቤተሰብ ውጭ። አመሰግናለሁ አባዬ ለሁሉም ደውዬ ነበር ግን ሊረዳኝ ማንም ሰው ፈቃደኛ አልነበረም ልጄ አባትህ ጥሩ አባት ነው ነገሮችን አንዳንዴ አስቸጋሪ መንገድ ሊያስተምሩ ይፈልጋሉ ግን አንድ ነገር አስታውስ ሰዎች ከአንተ ጋር ሊስቁ ይችላሉ ነገር ግን በምታስፈልጋቸው ጊዜ ሁልጊዜ ከጎን የሚሆኑት ቤተሰቦች ብቻ ናቸው መቼም ቢሆን ልብህን በሰዎች እጅ ላይ እንዳታስቀምጥ

ምን ተሻለሁን? ልጄ ግራ የገባህ ትመስላለህ። እየጨለመም ስለሆነ እና ና ቤት አድረህ ጠዋት ትውጣለህ። ልጄ እስኪ እንትን ትወጣ መቸገር አልነበረቦትም ግን በጣም ነው ማመሰግር ከጨረስክ ይደግምልሃል ይቅርታ ግን እዚህ አካባቢ በምንድን ነው የምትኖሩት ማለት የምትተዳደሩት አይ አሁን የምጠጣው ወተት አንዲት ላም እቺዋን እቺ ላም ማለት የኛ መተዳደራችንናት የሷን ወተት እየሸጥን ነው የምንተዳደረው ልጄ ጋሺ እንግዲህ እንዳከበራችሁ ፈጣሪ አክብራችሁ የእውነት የእውነት ደግሶናችሁ በጣም ነው በሰላም ይቅርታ አባ፣ እዛ ቤት የሚኖሩትን ሰዎች መርዳት ፈልጌ ነበርና በምን ልርዳቸው የሚለውን ነገር እስኪ ትንሽ እንዲያግዙ። አንዲት ላም ያላቸውን ቤተሰብ ነው የምትለኝ? እነሱ ጥሩ የእውነት እነሱን መርዳት ከፈለግ ላሚቷን ሄደህ ትገድላታለህ። ምን ጋሽን ሆኗል? አንድ ላም ብቻ እኮ ነው ያላቸው። ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ እውነተኛን ኑሮ እንዲኖሩ አይደለም

አስታውሶኛል በጣም ነው ደስ የሚለው። እንደማይሆነ ደግሞ ስራ አግኝቷል። አዎ የኔ ነው እንዴ? አንተ ኬድክ በኋላ እኮ ላሚቷ ሞተች። የምንበላውን ነገር አጣን። በቃ ልጄ እና መሞካከር ጀመረን። ከልጄ ጋር ተነስተን፣ ከትንሽ ተነስተን እዚህ ቦታ ደረስን። ላለው እውነት ነው ላለው። ላሚቷ መሞቷ በጣም ነው የጠቀምን፣ እንድንሰራ ነው ያደረገ። ያቺ ላም የምትሁት ቀጠናቸው። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ እውነተኛን ኑሮ እንዲኖሩ አይደለም።